መርባይኖር ነው ነው የሚለው የሆነ ጥያቄ ሲል ጠይቃቸው ክርስቲያኖች የቶር አለው። አቤት፣ ሰላም ነው። እንዴት ናችሁ? ሰላም ነው። አለን ይመስገን። መዝሙረ ዳዊት የሕግ መጽሐፍ ነው አይሁዳውያን ጋር እ ምን አልከ? ጥያቄ ነበረን። ምንድን ነበር? መዝሙረ ዳዊት አይሁዳውያን ጋር የሕግ መጽሐፍ ተብሎ ይታወቃል። የሕግ መጽሐፍ ማለት ማለት ቶራ ከሚሉት ውስጥ ይመደባል ማለት። የሕግ መጽሐፍ ብለህ መዝሙረ ዳዊት መጥቀስ ትችላለህ። የሕግ መጽሐፍ አይደለም። ኦኬ። ጎበዝ ዮሐንስ ወንጌል ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ እኔ አምላክ ናችሁ አልሁ የሚለውን ከመዝሙር ላይ ጠቅሶ ኢየሱስ ክርስቶስ በህግ መጻፋችሁ ላይ ይናገራል። ተሳስቷል ማለት ነው ክርስቶስ? ሶሪ ይቅርታል እኔ ጋደም ስለነበር ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ክርስቶስ የሚጠቅሰው ጥቅስ አለ። ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ኢየሱስም እንዲህ ብሎ መለሰላቸው እኔ አማልክት ናችሁ አልሁ ተብሎ በህጋች ጻፍ አይደለምን ይላል፣ እና ይህን ጥቅስ ከየት ነው የጠቀሰው? እኔ አማልክት ናችሁ አልሁ ተብሎ በህጋች ጻፍ አይደለምን ሲል እኔ አማልክት ናችሁ አልሁ የሚለው ጥቅስ ከየት ነው የሚገኘው? እ ዮሐንስ ወንጌል ስንት ነው ያልከኝ? ምዕራፍ አስር ቁጥር 34 ምን ይላል? ኢየሱስ እንዲህ ብሎ መለሰላቸው? እኔ አማልክት ናችሁ አልኩ ተብሎ በህጋቸው የጻፈ አይደለም ምን ይላል? እኔ አማልክት ናችሁ አልኩኝ ነው የሚለው? ተብሎ ተጽፏል እያለ ነው። እኔ አማልክት ናችሁ አልኩኝ የሚለው ቃል መዝሙረ ዳዊት ላይ ነው ያለው። ምዕራፍ ስንት? ምዕራፍ ሰማኒያ ላይ ቁጥር ስድስት ኦሪት ህግ ላይ የለም። የለም አለስ ተነስቲ እሺ አንዴ እሺ ጥያቄ ኦቪየስ በቃ ኦቪየስ የሆነ ጥያቄ ነ ጠየኩት። እናንተ ግልጽ ካልሆንላችሁ እንግዲህ ምን አደርጋለሁ? እንዴት አድርጌ ላስገባላችሁ? እንዴት አድርጌ ልጫነባችሁ? እሱ ገብቶታል። ዋናው ከእሱ ጋር መግባባቴ ነው። ኦኬ ግሩም። ገስ ላክ ኢንቫይት ማድረግ እኔ አይቻልም መሰለኝ ተቀይሯል ወደዚህ እሺ ዮቶር አለህ። ቆየህኮ ዮቶር ሰነበተ፣ በጣም ቆየህ። ሰላም ነው እንዴ አመድ ሰላም ነው እንዴ የጠፋ ሰው አልহামዱሊላ እንዴት ነግሩኝ አላን አላን ወልከና በህጋቹ ላይ ስለሚል በህግ አማልክት ተብለዋል ወኪሎች ካናት ህዝቡን ወክለው የሚፈርዱት አምላክ ተብለዋል የሚለው ያው በሙሴ ህግ ላይ አምላክ ወይም ደግሞ አማልክት የተባሉት ፈራጅ ሆነው በፍርድ ወንበር ላይ የተቀመጡትን ነው። እነዛ ነው የሚያመለክተው። እርግጥ መዝሙር ላይ ከመዝሙር ላይ መዝሙር መዝሙር ነው መዝሙር መዝሙር ነው መዝሙራት አላለም። በሕጋችሁ ነው አይደል ያለው። የቶር በቀኝ ሲል ትቀጥላለህ፣ ለመልስለት እስከዛ ጥቅሱን ልጋብዝህ። ዘጻትን አውጣው። ቆይ ቆይ ቆይ የቶር ራሱ መልስ ማለት ልታግዘው ከሆነ የቶርና ተመለስና የጥቅስ ሊያግዝ ነው። ለበለው ጠርታችሁኝ ከሆነ በጣም ይቅርታ ወንድሞች እ አይ አብሽ። እሺ ግን ከአንድ ሰው ጋና መጨረስ ነው። እብሮ ጠርታችሁኝ ከነበረ ይቅርታ ወገን። የቶራለ የቶራ እንደው ተቀራ ሰላም ነው። ዱከም እንዴት ነው ዱከም? አለው ጉርሜ አለን ይመስገን ነው ሁሉ ሰላም፣ ሁሉ ሰላም። ከእንዴት ነው እንዴት ነው የምትግባቡት? በፈጣሪ ኧረ በይ እሺ ቃሉ ያግባባናል እኮ፣ እኛን አንድ ነው ቃሉ፣ መጽሐፍ ቅዱስ ወላሂ። አዎ፣ እሺ። ዮሐንስ 10:34 ላይ እኔ አማልክት ናችሁ አልኩህ የሚለው ቃል አለ። ኦሪት ላይ ቃል በቃል ባይኖርም በተግባር ደረጃ አለ። ቃል በቃል አለ አው ይሄ ቃል በቃል ነገር መዝሙር ላይ ነው ተጽፏል። የተሰጠው እኮ በሙሴ በኩል ነው የተሰጠው። ክርስቶስ ተሳስቷል ማለት ነው። ክርስቶስ ተሳስቷል ማለት ነው። መዝሙር ከህግ መጽሐፍት የሚመደብ አይደለም ብልክ በህግ ውስጥ ይመደባል አላለም። በህጋችሁ አለ፣ በህጋችሁ አለ። ህግ ማለት ህግ ማለት ከስድስት መቶ ከአስርቱ ትእዛዝና ሌሎች ህጎች አሉ። እዛ ላይ ማለት እዛ ላይ ካህናት መዝሙረ ዳዊትን አይሁዲያን እንደ ህግ መጽሐፍ ወስዱታል። እንደዛ አይደለም እኮ በህጋችሁ አላችሁ የተጻፈ አይደለም። ምን አለ ግን፣ ይዘመራል

አሁን እዚህ ጋር ያለው ስለ ስለ ህግ ስለ ጻፈ ነገር ነው ያልከው፣ ያለት የሱም እንዲህ ብሎ መለሰላችሁ። የተጻፈ ነገር አለ በህጋችሁ ላይ አዳም ምን ሆነ? ነው ሰላም አይደለህ። የተጻፈ ነገር አለ ግሩምሰን፣ የተጻፈ ነገር አለ። መጣህ ተመልሰህ አንድ ጊዜ እሺ። ኦቶሪ አይ ዮሐንስ ወንጌል ክፈተውና እስኪ ከላይ ያለውን አንድ ያምጡ። እሺ፣ አነባለሁ። ቆይ አንድ ጊዜ እዚህ በህጋችን የጻፈ አይደለምን ተብሎ ህግ ሲባል መዝሙር ዳዊትን ነው የሚወክለው አልከኝ ቅድም። ወዴት እንትላለ አሁን መዝሙር ዳዊትን። እሱ ጋር ራሱ ትጋጫለህ ከራስህ ጋር፣ ከራስህ ጋር ተስማማ መጀመሪያ። ግን ይሁን ብለን ራሱ መዝሙር ዳዊት ነው ይሁን ብለን ብንሄድ መዝሙር ዳዊት አይሁዳን አንድም ኢንስትሪ አታገኘም። ህግ ነው ብሎ የሚያምን አንድ ኢንስትሪ አታገኝም። አንድ አንድ ነው ማለት ገብተዋል ህግ ከሚባለው ውስጥ የሚመደብ አይደለም። እኔ ኢቪም ነው ኬቱቪም ከሚባለው የብሉይ ኪዳን ክፍል ውስጥ ነው የሚከቱት እንጂ ህግ ብሎ የሚያውቀው አንድ ሰው የለም። ሲጀመር ገብተዋል አይ ህግ ሲባል ግን ይሄን የሆነ ቃሉን እንደ ህግ ወክሎ ነው ካልከኝ እኔ አማልክት ናቸው አልሁ የሚለው ምን አይነት ህግ ነው? ሲጀመር እንዴ ምን ሆነ አለ። ስለዚህ ከዛ የሚወክል አይደለም። ስለዚህ ነው እነን ሲጀመር ፈልገናል ወይ ክርስቶስ ደግሞ መሳሳቱ ነው ማለት ተሳስቷል ክርስቶስ። እሺ ወጥሮ አቤት አለው እሺ ከላይ ምን ላንብብልህ? ስለምንድን ነው እያወራ ያለው? ሲጀመር ሀሳቡን ተረድተዋል። ኢየሱስ ክርስቶስ ክርስቶስ ሊወግሩት ምናምን ሲመጣ ስለ አባታቸው ይነግራቸዋል። እኔ አባቴ እንደዚህ፣ እናንተ አባት ደግሞ ከዚህ ስለሆነ እያለ ያስረዳቸዋል። ዮሐንስ ስምንት ላይ እንደዚህ ነግሯቸው ነው የመጣው እና ሊወግሩት ስለምን እያወራ እንደሆነ ጠይቀኝ እኮ ልመልስል ሊወግሩ ሲመጡ ነገ በቃ እኔ ስለመልካም ስራ አንወግርህ፣ ምን እና በቃ ራስን አምላክ አድርገሃል፣ በዛ ምክንያት አምላክ ስለ ስላደረግህ ብለው መለሱለት ይላል። ለዛ አንተም ሰው ስትሆን ራስን አምላክ ስለማድረግ ነው እንጂ ብሎ መለሱለት። እኔ ተብሎ መጽሐፉ ሊሻራ እና እግዚአብሔር ቃል እኔ አማልክት ናችሁ አልኩ የሚለው ቃል ከዛኛው ቃል ጋር እስኪ አገናኝ። ከየትኛው ቃል ከላይ ከሰል ከተናገረው ቃል ጋር አንተ ራስህን አማልክት አርጋለህ፣ ከታችኛው ጋር አገናኝ። ለምንድን ነው ማገናኝ? የምናገረውን ቃል አስረዳህ ነው አይደል? እኔ አታስረዳኝ። ስትጀምር አስረዳኝ አይደለም እኮ፣ ልገባለህ እኮ ነው። እዚህ ጋር ኦሪት ላይ ገብቼ ላሳይ ነው። ኦሪት ላይ ገብቼ ቃሉን ላሳይ ነው። እኔ አማልክት ናችሁ አልሁ ላሳይህ ነው። ማንን ነው እነሱ ናቸው? አማልክት ናችሁ አልኩ ያለ ብሎ የተናገረው አይደለም። ስለ ህግ፣ በህግ ስለጻፈ ነገር እየነገራቸው ነው እኮ። በምን ሀሳብ ጉዳይ እያወራ እንደሆነ ታውቃለ? አይ አይገባኝም። ሲጀመር ባውቀው ባላውቀው አያስፈልገኝም። እኮ መጀመሪያ ሐሳቡን ሳትረዳው ነው እንዴ ብልጸጥ ብለህ ህግ ነው እዚህ ጋር ስለ በህግ ስለጻፈ ነገር እያወራ ነው ወይስ አይደለም? አንተ ስታድግ ምን ሆኖ ነው አይሰማም። እሺ በህግ ስለጻፈ ነገር የነገራቸው ነው ወይስ አይደለም? ስለምን እያወራ ነው? መጀመሪያ ሐሳቡን ተረዳ። ሐሳቡን ታውቀዋለህ አንተ ራስህ ሌላ ቃል አሳየህ ወይ ኔ ሐሳቡን ታውቀዋለህ አንተ ራስህ ቀዮቶር እኮ መጀመሪያ እኔ አንተ እሻውን ቃሉን ይኸውልህ፣ ቃሉን አንብበኸዋል አይደለም? ታውቀዋለህ ሐሳቡን አንተ ራስህ ይወጣ ቃሉን ሳትረዳው ጸጥ ብለህ ህግ ላይ ይሄ በህግ ተብሏል ተብለህ ህግ ላይ ቃሉን አፍ በአፍ እንድትፈልግ ከሆነ ተሳስተሃል። አሁን ለምሳሌ ኤርሚያስ ተረፈ ኤርሚያስ መራፍ 3 ላይ የተናገረውን አረ ቆይ ቆይ አንዴ፣ ምን ሆነሃል? ይሄ አሁን ስለ ተጻፈ ሕግ ነው የሚያወራው ወይስ አይደለም? እዚህ ጋር ስለ ተጻፈ ሕግ ነው የሚያወራው። ግን አፍ በአፍ እናንተ እንደምትሉ አፍ በአፍ ሊቀመጥ አይችልም። ተጽፎ አላላችሁ? ስለምን እየወራ ነው? ነው መጀመሪያ ተጽፎ አላላችሁ? ዳይሬክተሪ ተጽፏል አላችሁ ምንድነው ወይ አንዴ ምንድነው የተጻፈው ብለን ስንጠይቅ ደግሞ እኔ አማልክት ናችሁ አልሁ የሚል ነገር ተጽፏል እኔ አማልክት ናችሁ አልሁ የሚለውን ደግሞ በቃንታ አላገኘው ምን ልንገርህ የት እንደሚገኝ ጥቅሱ የሚገኘው መዝሙረ ዳዊት ላይ ነው መዝሙረ ዳዊት ምዕራፍ ሰማንያ ሁለት አንዴ መዝሙረ ዳዊት መዝሙር ነው አይደለም ወይ እኔ ግን አማልክት ናችሁ ሁላችሁ የሎ ልጆች ናችሁ የሚለው መዝሙር ዳዊት ምዕራፍ ሰማንያ ሁለት ከቁጥር ስድስት ላይ ነው። ሶ ጥቅሱ በህግ መጽሐፍት ውስጥ የሚገኝ አይደለም። ክርስቶስ ተሳስተዋል ማለት ነው ጥቅሱን፣ ጥቅሱ እንዳላገኘ ለዛ ነው እንደዚህ የምታደርገው። ይህ የተለመደ ነው የክርስቲያኖች እርጉጃ ነው። ተለይ ተለመደ አንተ እኮ ለምንድነው የምቸኮለው? አንዴ ሀሳቡን መጀመሪያ ተረድተዋል ወይስ ለ አልተረዳሁትም። ምን አገባኝ ትላለህ አኮባ ስለምን አገባይ ነው። ከዚህ ከውይይቱ ጋር እራሱ ሚገናኝ ነገር አይደለም። ስማ መጀመሪያ አንደርስታንዲንግ ልታደርገው ይገባል። መጀመሪያ ሐሳቡ ከምንድን ነው መነሻው? ሲጀመር እኔ አምላክ ናችሁ አልኩ ለምንድን ነው ያላቸው? እንደዚህ ሲጀመር መነሻው እራሱ ከውይይቱ ጋር አይገናኝም እያልኩ እኮ ነው ሲጀመር ገና ምንም ግንኙነት የለውም እያልኩ ነው። እዚህ ጋር ግን ስለተጻፈ ነገር እያወራሁ እዚህ ጻፈው ነገር ምንድን ነው? ኧረ በለው አንተ ምን ሆነህ ነው? ገና ከምንም የማይገናኝ ነገር ይሄ አረስተማ ታውቃላችሁ። ክርስቲያኖች፣ ሙስሊሞችም ካላችሁ ከታች አንዱ መንገድ ይሄ ነው ከላይ ጀምሬ ይሏቸዋል ወይ ሀሳቡን ታውቀዋለህ። የምታውቀው ከሆነ መልስ አላቅም ከሆነ ደግሞ አላቅም በን ይህ አንድ የክርስቲያኖች ስለዚህ ገና እንዴ ስለዚህ እዚው የዮሐንስ ወንጌል ምዕራፍ አስር 10 ቁጥር 34 ላይ ኢየሱስ እንዲህ ብሎ መለሰላቸው። ምን ይመለሰላቸው? ስለተጻፈ ነገር እየነገራቸው ነው። የተጻፈ ብሎ ይናገራል። የተጻፈ አይደለም ምን ይላቸዋል? እዚህ አይሁዳን የሆነ የተጻፈ ነገር አላቸው። ያንን ነገር እየጠየቃቸው ነው። ምን የሚል እኔ አማልክት ናችሁ አልሁ ተብሎ የተጻፈ ነገር አለ። የት ነው የሚገኘው? መዝሙር ዳዊት ምዕራፍ 82 ቁጥር ስድስት ላይ ነው። እሱን ነገር ይላል። አይ በሕግ መጽሐፋቸው ላይክ ማለትም ቶራህ ነው እነሱ የሚያውቁት። ሌላ የሕግ መጽሐፍ አላቸው ካልክ ሚኒስትሪ መጥቀስ ይችላል ግን እኔ ከዛ ውጭ ማውቀው ነገር የለም። አዎ አለ ምትል ከሆነ ይሄው መክፈት ትችላለህ። ከሕግ መጽሐፋችን፣ ግን ጉዳያችን አይደለም። ሲጀመር ስለምን ነው የሚያወራ? መዝሙረ ዳዊት ላይ ከሕግ መጽሐፍ የተወሰደ ቃላቶች ያሉ ሊኖር ይችላል 100% አለ። እሺ ችግር ይሄ ቃል መዝሙረ ዳዊት ላይ ስለተጻፈ ብቻ መዝሙረ ዳዊት የተወሰደ ነው ብለህ ልታስቀምጠው አትችልም። ህግ መጽሐፍ ላይ ደግሞ ይኸውልህ መዝሙረ ዳዊት በራሱ አገላለጽ ነው የሚገልጸው። ዳዊት በራሱ አገላለጽ ያ ህግ መጽሐፍ ላይ ተጻፈው በራሱ አገላለጽ ነው ቁጭ አደረገው። በምን መንገድ እዚህ ጋር ተጻፈ የሚለው ነው ማይታለብ ማስረጃ። አስተ እኮ ልከፍትልህ ነው እኮ አንዴ። እሺ፣ አይ መዝሙረ ላይ ሲጽፍ ከህግ መጽሐፍ በራሱ አገላለጽ ነው የጻፈው። ሰምታለህ? ይብሩ ሱብሃንአላህ። እየሰማኸኝ ነው እየሰማኸኝ ነው አንተ ይሁን መላእክትን ስላንተ ያዝልሃል ሲለው፣ ሰይጣን ለክርስቶስ መላእክትን ስላንተ ያዝልሃል የሚለውን መዝሙረ ዳዊት ላይ ታገኘዋል አይደል? 96 ምዕራፍ 96 ላይ ታገኘዋል። መላእክት ስላንተ ያዝልሃል የሚለውን ግን ቃል በቃል ነው ወይ ሰይጣን የተናገረው? አንተ ቃል በቃል አፍ ለአፍ ለአፍ በአፍ የምትፈልግ ከሆነማ አታገኘው በምንም ታምር። መዝሙረ ዳዊት ምዕራፍ 96 ላይ ነው የሚገኘው። ያንን ከህገ መጻፍ አታመጣውም ሲጀምር አሁን

ዮሐንስ ወንጌል ላይ ያለውን ሰፋ አርገህ ነው። አንዴ አረ በፈጣሪ ምን ሆነ ነው እንዴ! አይሁዳያን ጋር የህግ መጽሐፍ የሚባሉት ስቲል ማለት ነው። ስቲል ያሉት መጽሐፍቶች ልንገር አንተ ወላሳየህ ነው አንዴ ቶራ ያለውን አንዴ የተጻፈ ህግ እሺ ጋር አንዴ የተጻፈ ህግ የሚባል አለ፣ ቶራህ የሚሉት ያኛው ደግሞ ያልተጻፈ ህግ ደግሞ የሚሉት ታልሙድ የሚባል ነገር አለ ሚሽና የባቢሎን ታልሙድ ምናምን ምናምን ጄማራ ምናምን የሚባሉት ማለት ነው። ሌላኛው ደግሞ ሐላኺ ኮዴክ ነው ምናምን ኮዴክስ ነው የሚባሉ ደግሞ አሉ። የአይሁዳን ሌላኛው ህግ መጽሐፍ ነው። ሌላም ሌላም አሉ። ብቻ እነዚህ መሰረታዊ ናቸው። ከነዚህ ውስጥ እኛ ማርክስ ናቸው አልኩት ተብሎ ይጻፈ አለ የምታገኘው አንድ አንድ አለ። አይ ታልሙድ በኋላ ነው የመጣው ሲጀመር። በቃ እሺ። አሁን እኮ ህግ ብለህ እኮ የምታገኘው ኦሪትን ነው። የጻፈ ህግ የሚባለው አይደለም። አንተ እኮ ቃል በቃል ነው እየፈለክ ያለው አው ቃል በቃል ስለጻፈ መዝሙር ሬት መራፍ ክርስቶስ ተናገረ እንጂ ቃል በቃል አልተጻፈም። ይያልኩ ተጽፏል፣ ቃል በቃል ተጽፏል ብሎ ክርስቶስ ተናገረው አልስቲ ያሳየ ቃል በቃል ቃሉ የሚገኘው ያንን ቃል ተናገረው መዝሙር ነው። በፈጣሪ ቃል እንዴ እኔ እኔ ግን አማልክት ናችሁ ሁላችሁም የልዑል ልጆች ናችሁ። መዝሙረ ዳዊት ምዕራፍ ሰማንያ ሁለት ቁጥር ስድስት አለ ቃሉ። ክርስቶስ የጠቀሰው ከዚህ ነው፣ በቃ ዳይሬክትሊ ከዚህ የጠቀሰው ብለው ቅድሙም ልጅ አምኗል። ግን አሁን ይህንን ግን ሲገልጽ አልከኝ፣ አንተ በአምስቱ የሕግ መጻፍ ውስጥ ያለውን ንግግር በራሱ መንገድ እየገለጸ ነው አልከኝ እንደዛ። ለመሆኑ ምንድን ነው ማስረጃ? መዝሙረ ዳዊት ላይ ያሉ ቃላቶችን ማስረጃ አመጣለሁ። ከፈለክ ለምን በለኝ። ዳዊት ሙሉ በሙሉ ቃል በቃል ሊያስቀምጥልህ አይችልም። መዝሙረ ዳዊት ያሉ ሕግጋትን ቃል በቃል አለ ከኦሪት የወሰደው መዝሙረ ዳዊት ላይ እየተጻፈ ቃል በቃል እስኪ አምጣልኝ። የግድ ማምጣት አይጠበቅብኝም። አንተ ነው ምን ከበደ ይለኛል እንዴ? አንድ ጊዜ ቀቀ አንዴ መዝሙር ቤት ምዕራፍ 82 ቁጥር 6 ላይ እሱ ነው ከበደ ያለውን ስሙ። እሺ በኋላ እንመለስበታለን። ከበደ ያለውን እንዳረሰው እሺ። ይሄን እኔ ግን አማልክት ናችሁ አልሁ ሁላችሁም የልጅ ልጆች ናችሁ የሚለው ጥቅስ አለ እዚህ ዮሐን መዝሙር ቤት ላይ ቃል በቃል ማለት ነው። የህግ መጽሐፍ የተባለው ይሄ ነው። ከዚህ ነው የጠቀሰው። አይ ከሌላ ከኦሪት ምናምን ከሆነ አምጣ ማስረጃ አይሁዳ እንደም ይሄንን ህጋቸው የሚሉ ከሆነ ማስረጃም ኦኬ ከበደ ሲል የሶስ መጥራት ፈልጎ ነው እንዴ ብሮ እኔ አህመድ ነኝ እሺ አህመድ ስማኛ እንዴ ያውለ መጀመሪያ ስለምን እያወራ እንዳለ እንኳን መናገር አልፈለክም አንተ ማለት ስለምንድን ነው እያወራ ያለው ኢየሱስ ክርስቶስ ከዛ በኋላ ከምን ጋር ሊያገናኘው ፈልጎ ነው በህግ መጽሐፍ ላይ ከምን ጋር ሊያገናኘው ፈልጎ ነው የሚለውን ማየት አለብህ አይደለም አገናኙም ተገናኙም እኮ ነው፣ ችግር የለም። ማንም የፈለገውን ያገናኝ። አንተ ማር ይኸውልህ ነው ስላለበት ለመፈለግ መጽሐፍ ቅዱስ ችግር የለውም። አዎ ልበልህ አይደለም። እኔ እንከን ፍለጋ ያወጣትን እንከን ከን ደግሞ ሰት እንደሆነ ፕሩቭ አድርገኝ። እንዴ ምን ከን ፍለጋ ነው የመጣሁት? መጽሐፍ ቅዱስ አንተ እንዳለበት አስረዳኝ እስኪ እንደው ምን ቢሆን ምንድን ነው አሁን ፕሩቭ የምታደርገው? እሺ አሁን አህመድ እየጠየቀ ያለው አጭር ነገር ነው፣ እዚህ ጥቅስ ላይ ኢየሱስ ሲናገር በህጋችሁ የተጻፈ አይደለምን ያለው ጥቅስ አለ። እሱ ምንድነው አማልክት ናችሁ የሚለው ቃል ማለት ነው። አማልክት ናችሁ አለ። ይሄ ኮቴሽን ነው አደለ? አደለ እንዴ? ኮቴሽን ነው አደለ? እኔ አማልክት ናችሁ አልኩ ተብሎ አለ። የት ነው ይሄ ኮቴሽን ያለው? ከየት ነው ኮት አድርጎ ያመጣው? ይሄ ነው አህመድ እየጠየቀ ያለው። ኢየሱስ ከየት ነው ይሄን ኮቴሽን ኮት አድርጎ ያመጣው? ከየት ነው ነው በቃ ስለዚህ በቃ ባይብል ቢፈለግ ስለሌለ ያለው መዝሙር ዳዊት ምዕራፍ 80 ቁጥር ስድስት ላይ ብቻ ነው። ይህ መጽሐፍ ደግሞ የህግ እንዳልሆነ ግልጽ የሆኑ መረጃዎች አሉ። እሱም በኋላ ያሳሱ። ስለዚህ አሁን አንተ በቃ የት እንደምትሄድ ይገባናል። ሲጀመር ይሄ ጥቅስ እየሱስ ነው ያምላክ አይደለውም ያለበት ጥቅስ ስለሆነ